አሰላሙ አሌይኩም ወረህመቱላህ ወበረካቱ ሰላም እንዴት ናችሁ ውድ ቤተሰቦች ሁላችሁንም ሰላም ብያለው ብያላችሁበት ሰላማችሁ ብዙዝት ይበል ሀገራችንን አላህ ሰላም ያደርግልን ዛሬ ቀኑ ማክሰኞ ነው ኖቨምበር 4 2025 በዛሬ በማክሰኞ የቀኑ ሎ ይዤላችሁ የመጣሁት ቀለል ያለች ያው እኛ የማትጎዳ ለማጌጫ አሪፍ የሆነች ወርቅ ነው ማለት ነው የጆሮ እና። የአንገት ብቻ ናት። የጣቷ ተሸጣ ላይ ጠይቂያቸው ነበር ማለት ነው። እናንተ ግን ማጣገም ትችላላችሁ ማለት ነው። ውጮች ዬ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮን ከወደዳችሁት ላይክና ሸር ማድረጋችሁን እንዳትረሱ። ይቺ የምትመለከቷት ማለት ነው ያው ካራንቶ ሀያ አንድ ካራንቱ ባህሪን ነው ወርቅ ቤት ሄጂ በጣም የምፈልጋት ዲዛይን ይቺ ናት። እውነት ነው የምላቸውና ምንም ወከባ ላይ ብሆን ይችን ፈልጌ እጠይቃለሁኝ። ፍቅር ይዞኛል ማለት ይቻላል። ከዚች ወርቅ እና ወዶች ዬ ግራማ ሶስት ግራም ልትሞላ ትንሽ ነው የቀራት ታውታላችሁ። አሁን ማለት ነው ዋጋዋን የምነግራችኋለሁ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ እንግዲህ። ወርቅ ያው ግዙ ነው የምለው ሌላ እየምላችሁ ነገር የለኝም። ለማጌጫ ከሆነ ቀለል ቀለል ያሉ እኛን የማይጎዱ ወርቆች ብትገዙ አሪፍ ነው። ጠገም ማለት ነው የጆሮ የአንገት የጣት ጠገሞች፣ እንደዚህ አራት ግራም አምስት ግራም እስከ አስር ግራም አሉ። ለማጌጫ ማለት ነው ጠገም። ገንዘብ ለመያዣ ከሆነ ደግሞ ያው ሃያም ከዛም በላይ መግዛት ትችላላችሁ ማለት ነው። እሱንም በቀጣይ የማሳያችሁ ይሆናል። እንደምታዩት ነው ይሄ ዋጋዋ የዝች ማለት ነው አንድ ሺ አምስት መቶ ስልሳ አምስት ሪያል ነው ማለት ነው። መጨረሻ ላይ የሰው የሆነም ድምጽ አስገባላችኋለሁ። ስለዚህ ውዶችዬ ያው ወርቅ ስትገዙ ሁል ጊዜም እንደምላችሁ ካራንቱን ማየት እንዳትረሱ። ምክንያቱም እኛ አሁን ስንገዛ ብቻ ሳይሆን መሸጥ እንፈልግ 21 ካራንት ባህሬንና 18 ካራንት አንድ አይነት አይደለም እዛ ሀገርም ሆነ ኢትዮጵያም ሆነ ወርቅ ብቻ ስለሆነ በወርቅ ስም ይገዙናል ማለት አይደለም። ጥራቱን ማየት አለባችሁ። እንደ ጥራቱ ነው የሚገዙን። ምክንያቱም የተለያየ ሀገር ወርቅ አለ፣ የሕንድ አለ፣ የቱርክ አለ። የቱርክ እንደው ዝም ብላችሁ አየት ስታረቡ ታቆታላችሁ፣ የቱርክ ቢያማምርም ማለት ነው። እና ስለዚህ ውዶችዬ አሁን ላይ ወርቅ ያው ከበፊቱ የተሻለ ነው ብዬ አስባለሁኝ። እንግዲህ አምስት መቶ ሀያ አምስት አምስት መቶ ሰላሳ እንደዛ አካባቢ ነው ማለት ነው። ከደሪባ ጋር ያው መስነአያው ነው አብዛኛውን፣ መስነአያው ነው እያስወደደ ያለው ወርቅን ማለት ነው። ለምን የደሪባ የታወቀ ነው፣ በአንድ ግራም ላይ አስራ አምስት ሪያል ጭማሪ አለው። ይሄ የደሪባ የታወቀ የተደነገገ ነገር ነው። ነገር ግን የመስነአያው በጣም እየተወደደ ነው። የመስነአያው ማለት ነው እንደ ወርቁ ነው። ያው ሁል ጊዜ እንደምነግራችሁ ወርቁ የሚያምር ከሆነ መስን እያው ይጨምራል። አስርም ሃያም ሰላሳም ባለፈ ድምፁን እንዳስገባሁላችሁ የሰውየውን ይለያያል፣ እንደ መስን እያው ማለት ነው። ስለዚህ መስን እያ ምንድነው ለምትሉ ብዙ ተደጋጋሚ ኮመንት ይጻፋል። መስን እያ ያው እንግዲህ የወርቁን ዲዛይን የሚያወጡበት የእጃቸው ነው። በዛ ላይ የመሃል ይላሉ የደሪባ ማለት ደግሞ የግብር ወይም ታክስ ይባላል። በፈረንጆቹ ይሄ እንግዲህ ግብር እና ዲዛይን ያወጡበት ማለት ነው ባጭሩን። ካራንት ማለት እንግዲህ የወርቁ ጥራት አይነቱ ነው። ግራም ደግሞ ውዶች፣ ይሄ ያው ልኩ መጠኑ ነው ማለት ነው። ስለዚህ ይሄንን ማወቅ አለባችሁ ማለት ነው 1465